ከእናቷ ማህፀን ጀምሮ ጠበቃት። ተወልዳ ኃጢአት እንዳሰራ በዓለም ላይ ስትኖር ክርስቶስ እስከምትፀንስበት ጊዜ ድረስ ኃጢአት እንዳሰራ ጠበቃት ነው። አሁን ያነፃት ደግሞ ራሱ መንፈስ ቅዱስ አስቀድሞ መጥቶ አነፃት ብሏልና አሁን ደግሞ ያነፃት በብስራት ጊዜ ነው፣ ሁላችሁም ልብ ልትሉ ሲገባ። ምክንያቱም በሌላ ትምህርቱ ላይ መንፈስ ቅዱስ አስቀድሞ መጥቶ አነጻት ብሏልና የነፃቱ ከጥንታ ብሶ በብስራት ጊዜ ነው ማለት ነው። ስለዚህ ጠበቃት አነጻት ሁለት ነገሮች ናቸው ጠበቃት ራሷ ኃጢአት እንዳትሰራ ነው አነጻት ከጥንት አብሶ ነው የነጻችው በብስራት ጊዜ ነው ይህን ደጋግመን ተናግረናል መላኩ ባበስራት ጊዜ ነው ተብሎ በብዙ መጽሐፍ ክቡራና ክቡራት እንደምናላችሁ እግዚአብሔር ተመሰገነ ይሁን ሰላም አላችሁ ያው ግድ መቅረብ ስላለብኝ ቀርቤያለሁ አሁን ማለት ያው እንግዲህ አንዳንድ ነገሮች ሲበላሹ ሰሚም እንዲሰማው አስተዋይም እንዲያስተውለው ደግሞ ብልሽቱን ያበላሸው ሰውም ደግሞ ቢያንስ ባያምንም እንኳን በልቡ ባያምንም በጆሮው እንዲሰማው ግድ ስለሚል፣ አሁን የቀረብኩበት ጉዳይ ያው እንደምትሰሙት ስለ እመቤታችን ንጽህና ነው። ሰውየው እየተነቀፈ ያለው እመቤታችን ንጽህና ከመቼ ጀምሮ ነው ያለው እያለ ነው። ከዚያ በፊት ንጽህ አልነበረችም ነው እንደ መነሻ የሚያደርጉት ኃይለ ቃል አለ። ለነሱ በነሱ አተረጓጎም በሕሊና በራሳቸው አተረጓጎም የሚተረጉሙት ማለት ነው። እንደ መጽሐፍ ትክክለኛው ትርጓሜ ሳይሆን እንደ ራሳቸው አተረጓጎም የሚተረጉሙት አንጽሆስ ገሀ ቅድሶ ኬሃ ይላል ድርሰቱ፣ የቅዱስ ያሬድ ድርሰት አለ። ሌሎችም፣ እና አባ ጊዮርጊስ ዘጋስጫ ሌሎችም ቅዱሳን ስለ እመቤታችን ንጽህና ይናገራሉ፣ ይመሰክራሉ። ሲመሰክሩ ግን መንፈስ ቅዱስ ጠበቃት፣ አነጻት ይላሉ ይህ ሁሉ ቃል የሚነገርላት ድነድንግል ማርያም አነጻትም ተብሎ ይነገርላት ጠበቃትም ተብሎ ሲነገርላት ጥበቃዋም ያው ባለፈው ተነጋግረናል ከአብራ ከአዳም ከማህፀነ ሐና ጀምሮ ነው ማለት ከማህፀነ ሔዋን ጀምሮ ነው። ጥበቃዋም እንደገና ንጽህናዋም ያው ነው፣ ያው አንድ ነው ማለት የተጠበቀችው በንጽህና ስለሆነ ማለት ነው። ከንጽህና ስለሆነ መንፈስ ቅዱስ የጠበቃት ስለዚህ፣ እነሱ ግን ምን ይላሉ? አንጽሆ ካለ አሁን እንግዲህ የሰዎቹ አተረጓጓም ማለት ነው። አንጽሆ ካለ አንጽሆ ካለ ግዴታ ሌላ ነገር አለባት ጥንታ አብሶ ስላለባት ነው እነሱ የሚሉት። ለአቲ ስባት ለእርሷ ለእመቤታችን ድንግል ማርያም ክብር ምስጋና ይግባና ይግባትና ጥንታ አብሶ ስላለባት ነው አንጽሆ ያላት እንጂ ጥንታ አብሶ ባይኖርባት ኑሮ አንጽሆ አይላትም ነበረ ብለው አንጽሆን ያላት ተረጓጎሙ ይተረጉሙታል። እንግዲህ ይሄ ትርጓሜ መተርጎም የሚገባቸው ሰዎች በዚህ የደከሙ ሰዎች ናቸው። በዚህ ጊዜያቸውን መስዋዕት ያደረጉ ሰዎች በጣም አድርገው የመጽሐፍትን ብልቱን ስልቱን የሚተረጉሙ ሰዎች ናቸው መተርጎም ያለባቸው፣ እንጂ ማንም እየተነሳ ዝም ብሎ ከምንት ላይ ተነስቶ ሊተረጉሙ አይችልም። መጽሐፍትን ማንም ሊተረጉማቸው አይችልም። እነርሱ እንኳን አይደለም ይህን ለመተርጎም ቀርቶ ፊደል ያልወጉ ሰዎች ናቸው። ብዙ ጊዜ ይህን ሲናገሩ የምሰማቸው እኔ ሁላቸውም ሰማቸው ይሆናል ሲሰማቸው ዝም ብለው በልብ ወለድ በራሳቸው አስተያየት እንግዲህ እንደው በድቁና ደረጃ እንኳን የሌሉ ሰዎች ናቸው። ይህን ትርጓሚ ሆነው ከላይ ሲያደርጉ ዝም ብለው የሚገኙት ማለት ነው። ስለዚህ ዋናው ትልቁ ነገር አሁን የምትይዙልኝ አንጽሆ የሚለው ሰዎቹም እንዲሰሙት ይህን ትርጓሜ ሸር የምታደርጉልኝ አንጽሆ ያለው ትርጓሜ ስንት አይነት ትርጓሜ እንዳለው ነው። በቀላሉ አሁን ከእናንተ ጋር በሁለቱ አይነት እንነጋገራለን። አንጽሆ የሚለው ትርጓሜው ሁለት አይነት ነው ያለው አለው። ሁለት አይነት ለአሁን የምንነጋገርበት ማለት ነው። አንደኛው አንጽሆ ሲል አክብሮ ይላል፣ አንጽሃ አከበረ ይላል። ሌላው ደግሞ አንጽሃ ሲል ደግሞ ጠበቀ ማለት። አንጽሐ ሲል ደግሞ እንደገና ምን ይላል? አነጻ ይላል። አነጻና አከበረ ተብሎ ይተረጎማል። ለዚህም ደግሞ ብዙ መጻሕፍቶች ምስክር እናገኛለን ማለት ነው። እንደ መጀመሪያው ምስክራችን ነቢዩ ዳዊት የተናገረው ኃይለ ቃል አለ። ይህንን ቃል አባቶቻችንም ሆነ ሲተረጉሙ ትርጓሚው በሚስማማው ከትርጓሚው ጋር አብረው በሚሄደው ተርጉመውታል። አንጽሆ ማለት አከበረ ማለት ነው። አንጽሐ ማለት አከበረ ማለት ነው። አከበረ ነው፣ ክብር ነው፣ ክብርም ነው። እንደገና ደግሞ ንጽህናን የመጠበቅም ጉዳይ ደግሞ ይነገርለታል። ስለዚህ ከዚህ ላይ የዳዊት ላይ የምናገኘው መዝሙር ሰማንያ ስምንት ቁጥር አርባ አራት ላይ ወሰአርኮ እምንጽሑ ይላል። ወሰአርኮ እምንጽሑ እንግዲህ አስቡ፣ ንጽህ ያለው ብያቸዋለሁ። ወሳርኮ ንጽህ ብሎ የተረጎመው ግዕዙ ማለት ነው። ንጽህ ነው። ወሳርኮ ከምኑ ሻርከው እያለው ነቢዩ ዳዊት አሁን። ወሳርኮም ንጹህ ሲል ከርኩሰቱ አይደለም እያለ ያለው ወሳአርኮ ነው። ሳረ ሻረ ነው። ሲሽር ደግሞ ከንጽህና ሻረ አይባልም። አንድ ነገር ሲተረጎም ከንጽህናው ሻረው አይባልም። ከንጽህናው ጠበቀው፣ ወይንም ንጽ አነጻው ነው እንጂ የሚባለው ከንጽህና ሻረው አይባልም። ሻራው የሚስማማው ትርጉም ለምኑ ነው? ክብር ሲሆን ነው። ሹመት ሲሆን ነው። ክብር ከሆነ ከክብሩ አዋረድከው፣ ሻርከው። ከሹመቱ ሻርከው። ሹመት ማለት በነገራችን ላይ እንደ ስጋዊ አገማመታችንም ክብር ነው። በነፍስም ክብር ይሰጣል፣ በመንፈሳዊ ይሰራል። በስጋዊ ደግሞ ክብሩ ምንድን ነው? ሹመት ነው። ለስጋዊ ክብሩ ሹመት ነው። ስለዚህ ዳዊት ንጉሥ ነው፣ በዙፋን ላይ የተቀመጠ ነው። በእሱ መንግስት ላይ ሰሎሞንማን አቤሴሎም ልጁ ሲገባበት በጠላትነት ተነስቶበት ጠላቶቹ ሲያስለቅቁት መንግስቱን በዚህን ሰዓት ከሹመቱ ሻርከው ለማለት ወሰአርኮ ምንጽሑ ብሎታል። አሁን ከክብሩ ማለት ነው። ምንጽሑ ብሎ ንጽህ ብሎ ክብር ብሏል። ከክብሩ አዋረድከው። እንግዲህ ክብር ማለት ከሰው በላይ ሆኖ የነበረ ነው። ዳዊት መንግስቱን ሲለቅ ግን ከሰው በታች ሆነ፣ ክብሩ ተዋረደ። ስለዚህ ምናለው ይሄን ንጽህ የሚለውን ክብር ብሎ ተረጎመ ማለት ነው። አንጽ ክብር ብሎ ተረጎመው። ሌላ ደግሞ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር ሦስት ላይ እንዲህ ሲል እናገኛለን። እሱ ላይ እፈርህ ወጊ ከመ አርዌ ምድር አሳሃታ ለሔዋን በጉህሉት እንዳይ ለም የማስል ልብ ክሙ የሚዋሃቱ ወንጽሑ ለክርስቶስ ይላል። ወንጽሑ ለክርስቶስ ይህም ማለት ምንድን ነው? ሶሎሞን ሲናገ ማን ነው ታላቁ ሐዋርያ ጳውሎስ ሲናገር በምሳሌ ሔዋንን ጠቅሶ ተናገረ። አርዌ ምድር ሔዋንን እንዳሳታት ማለት ከክብሯ እንዳዋረዳት። እንግዲህ ገነትን አግኝታ ነበረች፣ ስትዋረድ ክብር ነው ይሄ። ክብሯን እናያጣችው እንጂ አሁን ይሄ ከንጽህናዋ ተብሎ አይተረጉም። ከክብሯ እንደተዋረደች ክብሯን፣ አርዮ ምድር እንዳሳታት። እናንተም ደግሞ ከክርስቶስ ክብር እንዳትወጡ እፈራለሁ። ልቦናችሁን፣ ሐሳባችሁን ከክርስቶስ ክብር እንዳትቀይሩ፣ ከክርስቶስ ክብር እንዳታወጡት እፈራለሁኝ እንጃ ብሎ ወይንም ደግሞ ክብራችሁ ከክርስቶስ የምታገኙት ክብር እንዳይለወጥ ንጽህ ብሎ ክብር እያለው ነው አሁን እንጂ አሁን ከንጽህናችሁ እንዳትዋረዱ አይደለም ያለው፣ ከክብራችሁ እንዳትወርዱ ለምን ሔዋንን የጠቀሳት? ስለ ንጽህናዋ ሳይሆን ከክብሯ ስለመዋረዷ እንጂ ከንጽህናዋ ስለመዋረዱ አይደለም። አሮ የምድር ሔዋንን ያሳጣት ክብሯን እንጂ ያሳጣት ንጽህናዋን አይደለም። ስለዚህ አነጻጽሮ ነው። ጳውሎስም ሲጠቅስ አንጻር አድርጎ ነው፣ ሔዋን ከክብሯ እንደወረደች እናንተም ከክርስቶስ ደግሞ ክብር እንዳታጡ፣ ግበናችሁ፣ ሐሳባችሁ ከክርስቶስ ክብር እንዳይለይ ይፈራለሁ ብሎ በክብር ተርጉሞታል ሌላው አነጻ ወደሚለው ደግሞ ሲተረጎም አነጻ ወደሚለው ማለት ነው ሲተረጎም ያዕቆብ ከመልእክት ያዕቆብ ምዕራፍ አራት ቁጥር ስምንት ላይ እናገኘዋለን አንጽሁ ዕደዊ ክሙ ዐጣን ይላል አንጽሁ ዕደዊ ክሙ ዐጣን ወአንጽሑ ልበ ክሙ እለትናፍቁ ይላል ኃጢአተኞች ሰዎች እጃችሁን ንጹህ አድርጉ ይስማማዋል እንግዲህ እጃችሁን አክብሩ አይባልም መቼም እጃችሁ እጅ አይከብርም እጁን ንጹህ ማድረግ ለስጋዊ እንኳን መታጠብ ዲፍ ከሆነ መታጠብ ይስማማዋል። ንጹህ ማድረግ ለእጅ ይስማማዋል እንጂ እጅን ማክበር አይስማማውም። ስለዚህ ትክክለኛው ይሄ ደግሞ አነጻ ለሚለው ደግሞ ምን አለ፣ እጃችሁን አንጹ። ይሄ ማለት ሰው ከደም ከማፍሰስ፣ ጉቦ ከመቀበል ከሙስና ነው። እጃችሁን እንደገና ዋንጹህ ልበክሙለት ናፍ የምትጠራጠሩም ካላችሁ ደግሞ ልቡናችሁን ንጹህ አድርጉት ከጥርጥር ልቡናችሁን ንጹህ አድርጉ። ስለዚህ ንጹህ የሚለው ለዚህ አይነት ትርጓሜ ይስማማዋል። እንደገና ንጽህ ብሎ ደግሞ አከበረ ለሚለው ደግሞ አሁን በጠቀስኩላችሁ ዳዊት ላይ እየጠቀስኩላችሁን፣ ቆሮንቶስ ላይ እየጠቀስኩላችሁን ይስማማዋል። ስለዚህ እመቤታችን አንጽሖ የሚለው የሚስማማው ለምንድነው? አነጻ ሳይሆን አከበራት ነው ይሄ ትርጉም። አከበራት እመቤታችን ድንግል ማርያምን አንጽሖ ሆ ስጋሃ ቀድሶ ኪያሃ ስጋዋን አክብሮ ነፍሷንም ቀደሰም አከበረ ስለሚሆን ማለት ነው። ቀድሶ ኪያሃ ነፍሷንም ስጋዋንም አክብሮ ተዋሃደ ሰሜ አያከበራት ነው። ስለዚህ ይህንን ነው ያልገባቸው ሰዎች አንጽሖ ማለት ከአነጻት ማለት ነው። ጥንት አብሶ ስላለባት ከዚህ አነጻት ማለት ነው እያሉ ከላያታ የሚለው እንደውም፣ እንግዲህ ሰውዬውን ሰምታችሁታል ሲናገር ገብርኤል ሲያበስራት ነው፣ ገብርኤል ሲያበስራት ነው ከጥንታ አብሶ ንጹህ የሆነችው እስከዚያ ነበረባትና ገብርኤል ሲያበስራት ከጥንታ አብሶ ንጹህ ሆነች። አሁን እንደው እንደዚህ የሚል መጽሐፍ ምን ላይ ይገኛል? እስኪ ተመልካቾች አስቡት። በእውነት እንደው ልብ ወለድ ምን የሌለ አሁን እንደው ቢኖረው ኖሮ መጽሐፍ ጠቅሶ ይሄ ነው እንደው ገብርኤል ሲያበስራት ድንግል ማርያም ንጹህ አደረጋት የሚል መጽሐፍ አለ። በጣም ይገርማል። እናንተ እነዚህ ሰዎች እኔ ምን አይነት እንደው ሰው እንኳን ቢዋሽ ውሸት እንኳን ቢዋሽ እንደው አስመስሎ መዋሸትም ጥሩ ነው እኮ በእውነት አስመስሉ መዋሸትን ይመሰል የለም። እንደው ሳያስመስሉ እንደ ምሳሌ የሌለው ውሸት እና በጣም ያሳዝናል። እኔ በጣም ነው ማዝነው ለእነዚህ ሰዎች ውሸት እንጂ የድንግል ማርያም ክብር በእነሱ አይደለም የሚዋረደው። በመላይት ዘንድ የተከበረች ናት። እንኳን በሰው አይደለም ቀርቶ በሰው በመላይት ዘንድ የከበረች ልዕልት ናትና ይሄን ግን የራሱ ውርደት እንደሆነ የሌለ ቃል እየጠቀሰ መጽሐፍ እንዲህ ይላል እያለ ስለሚናገረው ትክክለኛ መጽሐፍ ካለ ጠቅሶ ያቅርብ። አሁንም ችግር የለውም። ይሄ ከሆነ ነው ትክክለኛ ሰው የሚባለው፣ እንጂ ጅራት የሌለውና ራስ የሌለው ውሸት እየዋሸ ግን ገብርኤል ሲያበስራት ንጹህ ሆነች ማለት በጣም ያሳዝናል። እንግዲህ እስከዚህ ነው መጽሐፉን አተረጓጎሙ፣ ከውሸቱ ተረዱት። እንግዲህ ገብርኤል አበሰራት ብሎ ሲዋሽ፣ መጽሐፉንም ደግሞ እንደዚህ አጣሞ እንደተረጎመው በዚህ ትረዱታላችሁ። ይህን ሸራ አድርጉለት ይድረሰው። ለአሁኑ እዚህ ጋር ይበቃል።